እንኳን እሷ አንተም የሰው የሚሰው ማን ስለማታቅረው እንደዚህ አፍ የምከፍተው አሁንም፣ ለቤዛ ስለልታስጠነቀቂ ነው እንደምጣ። ስለዚህ ጥርግ በል በቃ፣ አልፈልግም። ያልጨረስኩት ነገር አለ፣ ለአንተ ብዙ ዋጋ መክፈሌ፣ ለአንተ ዝቅ ማለቴ፣ ለአንተ ማልቀሴ ቀልድ አረኳ፣ መቀለጃ አረከኛ ኔ እኔ የአንተ መቀለጃ አሻንጉሊት ሆንኳ፣ አይደለም ያን የራሴን አስከብሬ ቢሆን ኑሮ ዛሬ መጡ እንዲ ለመናገር ሌላ አይደፍርም ነበረ። ከዚህ በላይ ይህንን ነበር። በቃ አመሰግናለሁ። ያው መንገዱ እኔ ከዚህ በላይ አንተ ጋር ማውራትም መገናኘትም አልፈልግም። በቃ ነገሮችን ነገሮችን ተደጋግተሽ በመደጋጋት አስቢ። አማራጭ ስታጣ ወደ እኔ የምትመጣበት ሰው አይደለውም። ፈልጌ ብዙ ዋጋ ከፍዬልሃለሁ። ከጎኔ ሁን፣ ከአጠገቤ ሁን ብዬ ለምኝሃለሁ። ከመለመን አልፎ እያለቀሱ ብዙ ዋጋ ከፍዬልሃለሁ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ይብዛልኝ። ያው ሰሞኑ እየተፈጠረ ያለውን ነገር አይታችኋል። አንዳንድ ነገሮች ትክክል አይደሉም። ምን አይነት መንገድ እየሄድኩ እንደሆነ አልገባኝም። የማደርጋቸው ነገሮች ሁሉ ስህተት እየሆኑብኝ ነው። ለጥሩ ነገር ችግሩን ይፈታል ብዬ የማስበው ነገር ሁሉ የባሰ ችግሩን እያባባሰው ነው። የሰሞኑን ቪዲዮ ላይ ያያችኋል። ሁለቶችንም ቤዛንም ኤፍሬምንም አግኝቼ በደንብ ነገሮችን አውርቼ ችግሩን ፈታለሁ ብዬ ሞክሬ ነበር። የተፈጠረውን ያያችኋል። እንደዛም ሆኖ ጥፋተኛ እየሆንኩ ያለው እኔ ነኝ እዚህ መሀል ጋር እኔ ነኝ እየተሰደብኩ ያለሁት። እኔ ነኝ አንቺ ነሽ ጥፋተኛ እየተባልኩ ያለሁት የስጋ እንደሆነ አልገባኝም። መሄድ ስለነበረብኝ ከዛ በላይ እዛ ቁሜ መሰደብም ስለሌለብኝ ሂጅ አለው። የሰው ልጅ አክብራችሁ ጠርታችሁት እንደዚህ አይነት ነገር ካደረገ እዛ ሰው ጋር መቆምም አብሮ ጊዜ ማሳለፍም ስለማያስፈልግ ምላሽም ባላገኝ ሂጅ አለው ማለት ምንም ማድረግ አልችልም። ከዛ በኋላ ከኤፍሬም ጋር አልተደዋወልንም፣ አልተገናኘንም። ማንንም ሰው ማግኘት አልፈልግም። አሁን ላይ ለራሴ ጊዜ መስጠት ፈልጋለሁ። የማንከበርበት ና ማናስፈልግበት ቦታ መገኘት የለብንም። አሁን ገብቶኛል በደንብ ስትሉኝ የነበረው ቆይቶም ቢሆን ገብቶኛል። የቆየበት ምክንያት ደግሞ እኔ ያለሁበት ስሜት ና እናንተ የምትነግሩ ለእኔ የምትነግሩበት ስሜት የተለያየ ነው። ምክንያቱም እናንተ አይታችሁ ነው የምትነግሩ፣ እኔ ደግሞ ቦታው ላይ ነው ያለሁት፣ ህመሙ ላይ ነው ያለሁት። በአንዴ ነገሮችን በቃ እዚህ ጋር አቁመዋል እዚህ ጋር ጨርሻለሁ ብዬ መተው የምችልበት ሁኔታ ላይ አይደለም ያለሁት አሁንም ቢሆን ማለት ነው ቶሎ ተስፋ ቆርጬ ምናምን መቶ አልችልም። ይገባችኋል ብዬ ተስፋ አደርጋለሁ። እንደምትረዱኝ እርግጠኛ ስለሆንኩ ነው እዚህ ጋር ቁሜ እንደዚህ የማወራችሁ። ብቻ እየተፈጠረ ያለው ነገር ጥሩ አይደለም። እኔ ኤፍሬምን ከዚህ በኋላ ማግኘትም ማየትም አልፈልግም። ለትንሽ ጊዜ ከራሴ ጋር ማውራት እፈልጋለሁ። ለራሴ ጊዜ መስጠት እፈልጋለሁ። እኔ እሱን ብዬ ለእሱ ብዬ ስንት ነገር እየሆንኩኝ፣ እሱ ዛሬ እኔ ላይ እንደዚህ አይነት ነገር ማድረግ የለበትም። እንደማይተዋወቅ ሰው አንድ ቀን አብሮ እንደዋለ ሰው አይደለም እየሆነ የነበረው እኔ ጋ ና ያን ሁሉ ጊዜ ያሳልፈ እንደዚህ ያደርጋል ብዬ ጭራሽ አልጠበኩም። ምክንያቱም እንደ ሰው እንኳን እንደ ጓደኛ ቢያንስ ሪስፔክት ሰጥቶ እኔ ማውራት ነበረበት ና በቃ ለሰው ልጅ ምንም ክብር እንደሌለው ነው ያየሁት። በዚህ አጋጣሚ ሌላው ደግሞ ካሌብንም አግኝቸው ነበረ። ያው እሱ ለእኔ አስቦ እንደሆነ አውቃለው በደንብ ለእኔ ተጨንቆ ነው ያለው ነገርም ምንም ስህተት የለውም እውነቱን የተናገረ እኔ ያለሁበት ሁኔታ ነው እንዳልረዳው ያደረገው እና ጥዩ ሄድኩም ከንቀት ወይ ከሌላ ነገር አይደለም። ትንሽ ለራሴ ጊዜ መስጠት ስለፈለግኩና አሁን ላይ ሰው ጋር መገናኘትም ማውራትም ስላልፈለግኩ ነው እንጂ። በዚህ አጋጣሚ ካሌብ ካየው በጣም ይቅርታ ንቄህ ወይ አንተን ሳልፈልግ ቀርቼ ምናምን አይደለም የሄድኩት። በጣም በጣም ይቅርታ አይኑ እንደምታስብልኝ በደንብ አውቃለሁ። እና ቤተሰቦቼ እንግዲህ ዛሬ የመጣሁት ስለ እነዚህ ጉዳዮች ላወራ አይደለም። ያው ኮመንት ላይ ምናምን አንዳንድ ነገሮች እያየው ነበር፣ በውስጥም እያወራችሁኝ ነበር። ታዩ በቃ ለምን ደስቶኛለሽ፣ ለምን ትጎጂያለሽ፣ አንቺ ነሽ መሀል ላይ ያለሽ ምናምን እያላችሁኝ ስለነበረ ነው እኔም መሀል ላይ አይደለም ያለሁት አሁንም ቢሆን የፈለግኩት ውሳኔው እንዲያሳውቀኝ ና እንድወጣ እንዲነግረኝ ወይም ደግሞ ከጎኑ እንደሆን ከፈለገ አብሬው እንደሆን እንዲያሳውቀኝ ነው እንጂ የፈለግኩት እኔ መሀላቸው ገብቼ የሰውት መበጥበጥ ፈልጌም አላቅም። እንደዚህ አይነት ባህሪም የለኝም። የሰውት መበጥበጥም አልፈልግም። ደስታው የሚነሳው ከሆነ የኔ አጠገቡ መሆን እንደዚህ የሚረብሸው ከሆነ ከዚህ በኋላ አላገኘውም፣ ከዚህ በኋላ አላወራውም። ያ ነው የተሻለው መፍትሄ። እኔ ብጎዳም ልጎዳ ችግር የለውም። ከትላንት ወዲያ በኋላ ኤፍሬም ጋር ተገናኘን እንደነገርኳችሁ። ስልክም ደጋግሞ እየደወለልኝ ነበር፣ መንፈልጎ እንደሆነ አላውቅም። በጣም ደጋግሞ ሲደውል ስልኩን አንስቼለት ነበር እና በጣም ማግኘት እንደሚፈልግ ኔ የሚያወራኝ ጉዳይ እንዳለ ነግሮኛል። እኔ ማግኘት አልፈልግም ነበር፣ ግን በጣም በጣም ሲያስጨንቀኝ ነው ዛሬ ሰፈር እመጣለሁ አገኝሻለሁ ማወራሽ ነገር አለ ስላለ፣ እኔ የመጣሁት እኔ ባላገኘው ባላወራ በጣም ደስ ይለኛል። ምክንያቱም ከዚህ በላይ መጎዳት አልፈልግም። ከዚህ በላይ እሱ አማራ ሲያጣ እየመጣ እኔ ለ የሚያወራብኝ ሰው መሆን አልፈልግም። እሱ ሲደብረው ወይ ሲከፋው ወይ ነገር እንትን ሲል እየመጣ እኔ ጋ እንዲደበርብኝ አልፈልግም። ገብታችኋል? ማወራው ነገራ ኤፍሬም ቪዲዮ ታየዋለህ እኔ ያንተ ሁለተኛ ምርጫ አይደለውም። አማራጭ ስታጣ ወደኔ የምትመጣበት ሰው አይደለውም። ፈልጌህ ብዙ ዋጋ ከፍዬልሃለሁ። ከጎኔ ይሁን ከአጠገቤ ይሁን ብዬ ለምኘሃለሁ። ከመለመን አልፎ እያለቀስ ብዙ ዋጋ ከፍዬልሃለሁ። አንተ ግን ቀልድ ነው የመሰለህ። እንደገና ጭራሽ ማልቀስ ስላለቀሽ ተጎዳሽ ማለት አይደለም ብለህ ነው በህመሜ ላይ እንጨት የሰደድከውና ህመም ላይ ሌላ ህመም ነው የሆንክብኝ። ጭራሽ በንግግርህ ተግባርህ አላንስ ብሎ በንግግርህም ነው የጎዳኸኝ አሁን ደግሞ እኔ ብቻዬ መሆን ነው የምፈልገው። በሁሉም ነገር ነጻ ሁኜ ማሰብ እፈልጋለሁ። ለትንሽ ጊዜ ጊዜ መስጠት እፈልጋለሁ ለራሴ ዛሬ ለመጨረሻ ጊዜ ላገኘው ምን እንደፈለገ ልጠይቀው። እየጠበኩት ነው ማለት ነው የፍሬምን ትንሽ አብረን ጠብቀው። እኔን አሳዝነ ብቸኛ አድርገ ብቸኛ አድርገ ምንም አትሆን ብለ ልቤን ባልበን አፍተልትለ

እንዴት ነህ? አለሁ። ሰላም ነው። ደህና ነሽ? እና እግዚአብሔር ይመስገን። እንዴት ነህ? ስልክ ስደውል ማውራት አልፈለኩም ነበር። ለምን ፈልገኝ ነበር? በጣም እንደምትፈልገኝ እና ግዴታ እንደሆነ ስለነገርከኝ ነው የመጣሁት። ስልክ አለ ማንሳት እያየሁት ነበር። ማውራት ስለማንፈልግ ማውራት ደጋግሜ እኮ እየነገርኩ ነው በጣም እንደምትፈልገኝና ግዴታ ዛሬ ማውራት ያለብን ነገር እንዳለ ስለነገርከኝ ማውራት ቢያንስ የሆነ ሰው ለምንድን ነው የፈለገኝ ብዬ አስባለሁ። ገባ ስልክ ስለዚህ ዋናው እያወቀ ስልክ እንዳያነሳ አልፈልግም። አንቺ ነው እያወቅሽ ነው ስልክ ላይ ያነሳሽ። ስለዚህ መልዕክት በዚህ አጋጣሚ ያስተላልፍላቸው። ንቀት ነው። ለማን ነው መልዕክት እንደማስተላል? መልዕክት ላስተላልፍ የመጣሁት ለአንቺ ነው፣ እነሱ አይደለም። እሺ ካሜራ ስለያቸው እንጂ መልዕክት ላስተላልፍ ለሁለቱ ነህ። እንደዛ ለእሷ ደግፈ ሰድበህና እንት ብላ ባረኸኛለ። አሁን ለምን ፈልገኝ እንደደወልክ አልገባኝ። የሰደብኩሽን ነገር ኤፍሬም ምን ብሎ እንደሰደበሽ እና ምን እንዳደረገሽ አሁን ንገሪ። ደግፈ ለሷ ግዘ ምናምን የምትይው ነገር እዛ ጋ ቁመ ልኮ ምንድን ነው ስትላይ ነበረ፣ እንዳትናገሪያት እሷ እንዳታወሪ ስለ ሷ ምናምን በጣም ምክንያቱም ማለት ነው ቢያንስ ቢያንስ ጓደኛ ማቾች ነበር። ነው የዛሬ መጣላታችን ወ የዛሬ የአንተ ጥሩ እንትን መድረስን አይደለም ማሰብ ያለበት ገባ እኔ ዛ ጋ ማለት ነው ምንም አላደረኩም። ኢቭን ሌላው ቢቀር ማለት ነው እዚህ ጋ እንድታዳምጥ የንፈልገው ጭቅጭቅና ሌላ ነገር እንዳይፈጠር፣ ቤዛ እንደጠሯት ራሱ አልነገርኩም። በቃ ጠራው፣ በስነ ስርአት ላወራ ሞከርኩ። ቤዛ መጣች፣ አላቃትም አታገኝም። በስነ ስርአት ልናወራ ነበር። አላወራሻትም እያወራሻት የነበረው ነገር ትክክል አልነበረ። እሷ ኮነች እኔ እኮ ከኤፍሬም ጋር ያለሽ ነገር ምንድን ነው፣ ኤፍሬም ስለማይነግረኝ አንቺ ነገርኝ ስላት ነበር። ብቻ የምንገናኘው ባንተ ምክንያት ነበር። ስለዚህ አንተ መኖር ነበረብህ ግዴታ። ሌላ ሰው ወይ ደግሞ ሌላ ነገር ቢኖረኝ ከእሷ ጋር ሲጀመር አንተ ጋር ምጣት አይጠበቅብኝም። ደውዬ አገኛት ነበር። ብንጣላም ብንነጋገርም ብንገናኝም ብንግባባም በአንተ ምክንያት ነው ሊሆን የምንችለው። ገባ? አሁን አንቺ ማንሄድሽ የሰው ልጅ ነሽ። አረ እዚች ጋር በመጮ እና ሌላ ትርፍ ወሬ በማረጥ ምንም ጥቅም የለው። ለዛ ነው ጥዬ የሄድኩት፣ ምክንያቱም ጩኸይ የማመጣው ምንም ነገር እንዳለለሰ ነው። ይሄት ለዛ አንቺ ነበርሽ የቀጠርሽም፣ አንቺ ነበርሽ የጠራሽም። ለታችን ሁለታችንም ለቀሽ ሄድሽው፣ ደግሞ ደሞ አንቺው ነሽ እንዴ? ከዛ ብለ ተባብራችሁ እስክደበድሽኝ መጠበቅ ነበረብኝ ነበርብኝ እንዴ? እኔ በዛ ሰዓት ያደረኩት ነገር የለም። ልደበድቡኝ ነበሩ። አንቺ ነሽ

የሰው ልጅ ባሮ ነው። ሲጀመር የሰው ማንነት አታውቂም። አይበርምሽ አታውቅማ። የሰው ማንነት ብታውቅ ነው ልጅ ምን ዘት ትናገርም። የሰው ማንነት አንተም፣ የሰው ማንነት ስለማታውቅ ነው ነው እንደዚህ። ከፍተው ዝቅ ብዬ ስላገኘኸኝ ነው፣ ለፍቅር ብዬ ዝቅ ስላልኩኝ ነው። የሰው ማንነት አለቀ። አንቺ አመሻኔ ነገርኛ ነሽ። ነገር ነው ፈልዩ። እኔ እኮ ነገር አልፈልግም። ነገር እኔ ጸብ ፈልጊ፣ ምንም ነገር ፈልጊ፣ እኔ ጸብ ፈልጊ፣ ምንም ሰው ምንም ልትወኝ እኔ ኤፍሬም። ስለዚህ እኔ በምን በማንኛውም በኩል በየትኛውም በኩል እኔን ልታስፈራሪኝ አትችልም። አስሬ ደግሞ ማንነት የማንነት ትርች ሁሉም የየራሱና የየራሱ ማንነት አለ። ጥሩ የሁላችሁን ማንነት አይቻለሁ። ሰው በከፋው ጊዜ ጥሎ መሄድና አማራጭ ስታገኝ ጥሎ መሄድ ማንነት ከሆነ ይሄ ከሆነ ማንነት ጓደኝነት መካድ ከሆነ ማንነት እንደዚህ አይነት ማንነት የለኝም። ምክንያቱም ቆንጥጦ ነው ያሳደገኝ ቤተሰብ ነው ያለኝ። ገባህ? እኔ እንድታስፈራሪያ ታስፈልግም። አሁንም ለቤዛ ስለ ልታስጠነቅቂ ነው እንደመጣሁ። ስለዚህ ጠርግ በል በቃ፣ አልፈልግም። ገባህ? ያልጨረስኩት ነገር አለ። ለቤዛ ጋር እንደፈለጋችሁ ነው ገባ እኔ አሁን እዚህ ጋር እያልኩ ሆኖ አይደለም። በቀኝ ፍሬ በቀይ የሰለቸኝ አልገባ እንደፈለግኩ ነው የማወራው እዚህ ጋ መብቴ ነው ገባ መብቴ ነው። እንደፈለግኩ የማውራት መብት አለኝ። ለቤዛ ልታስጠነቀቀኝ እንኳን የመጣ ሰምቻለሁ። አላገኛትም፣ አላውቃትም፣ አታውቅኝም። ከዚህ በኋላ ያወቅኳት ባንተ ነው። ችግሬን ለመፍታት መጥቻለሁ። አክብራ ሰው ማውራት ካልቻለች ጥያት ይጃለሁ። ከዚህ በኋላም ደግሞ አላገኛትም። ጨረስኩ በቃ። ማንኛውም ሰው ቢሆን ማ ሰው ቢሆን ማን ሽ እሱ የእኔ እንትን ችግ ልትመክሬን የመጣኸው እረጋ ብለሽ አመሰግናለሁ። መመከር ያለብህ አንተ ነህ ሲጀምር፣ ምንም ነገር ያልገባ ገባ። መመከር ካለብህ አንተ ነህ ገና ነህ። በጣም በጣም ብዙ ነገር ይቀራል። ችግር እንዴት መፍታት እንዳለብህ፣ ከሰው ጋር እንዴት ማውራት እንዳለብህ፣ ጓደኝነት እንዴት ማስቀጠል እንዳለብህ ከብዙ ማህበሰብና ብዙ ሰው ጋር ያደግኩት የኛ ቤተሰቦች ናቸው። የሰው ማንነት ማንነት አታውቅም አለ ሻላ ታቆንጥጭ ያደኩት ልጅ ስለሆንኩ ጋሺ ቆንጥቶ ስለሆነ ያሳደገኝ ከሁሉም ቤት እየበላውና እየጠጣው ስለሆነ ያደግኩት። ከኔ ቤት ብቻ ብቻ ብቻ እያበላኝና እያጠጠኝ ያለ ቢኖር በጣም አከብሯቸዋለሁ። በጣም እንዳንተ አይነት ልጅ እራሱ በመኖራቸውን ያዝናሉ። በጣም እነጋበጣምበጣም እውነት የምሬ ነው። በጣም ምርጥ ቤተሰብ ናቸው። በጣም ለሰው ልጅ በጣም ክብር ያላቸው ቤተሰቦች ናቸው። እነሱ ጋር እንዳታነካከኝ የተሰማኝን ነገር እናገራለሁ። ይፈልግ ጋ ደግሞ ልትመክረኝ ከሆነ የመጣ ከአንተ ምንም አይነት ምክር አልፈል አንተ ራሱ ምክር ስለሚያስፈልግህ ማሽኝ ነው። እንደዛ ደጋግመህ ደውሎ የጠራኸኝ ልትመክረኝ ስላናደርሽኝ እና መንገር ያለብኝ ነገር ለነገር ተናገርሽ፣ ተናገርሽ ለሌላ ቀድ የሚጠቅምሻል አትቸኩይ ችኩል ችኩል አትበይ። የሰው ልጅ በመረጋጋት ብዙ ነገር የሚያገኘው ነገር አለ፣ በመቸኩል ደግሞ ብዙ ነገር የሚያጣው ነገር አለ። እና አንቺ አሁን እየቸኮልሽ ነው፣ አትቸኩይ። ነገሮችን በመገናዘብና በመረጋጋት ውሳኔዎችን መወሰን ያለብሽ ልጅ አይደለሽም። አንቺ ትልቅ ልጅ ነሽ፣ ብዙ ነገር ያሳለፍሽ ልጅ ነሽ። እና እኔ ከአንቺ በልጭ ወይም ደግሞ ከአንቺ አነስ አለ መመቅረሽ ግን አሁን ላይ እያደረግሽ ያለው ነገር ትክክል አይደለም። እየሰራሽ ያለሽ ነገር ትክክል አይደለም እና ሌላ ደግሞ በጣም ያናደድሽ ማንነቴ ስትይ ነው። አሳይሻለሁ፣ ምናምን የምትያት ልጅቷን ልታስፈራራት ነው። እሷም አንቺንም አታስፈራራሽ፣ አንቺም እሷንም አታስፈራራሽ። ማንም ማንም እዚች ጋር አስፈራራለሁ ብሎ ሁላችንም ተቻችለን ተደጋግፈን ተጋግዘን ነው እየኖርን ያለ ነው። ከአሁን በኋላ መኖር የምንችለው ነው። እንደዛ ነው እንጂ ማንነቴን አሳይሻለሁ፣ ማንነቴን አሳይሻለሁ በማለት ምንም የሚመጣ ነገር የለም። ኤፍሬም ግን ቆይ እዚህ ጋር አልገባኝም፣ ነገር ማለት ቆይ ዝቅ ማለት ይሄን በጣም እንትን አልከው ማለት በጣም ላንተ ብዙ ዋጋ መክፈል ላንተ ዝቅ ማለት ላንተ ማልቀሲ ቀልድ አረኳ መቀለጃ አረከኛ ነኝ እኔ ያንተ መቀለጃ አሻንጉሊት ሆንኩ። አይደለም ምንም ዝቅ አላልሽም፣ አይቆጨኝም። እንደዛም ዝቅ ያልሽው ነገር ከዚ በላይ ለነገርሽ ነበር በቃ አመሰግናለሁ። ያው መንገዱ እኔ ከዚ በላይ አንተ ጋር ማውራትም መገናኘትም አልፈልግም። በቃ ነገሮችን ተደጋግተሽ በደንብ ተረጋግቼ የማስብ ልጅ ነኝ። በጣም ገባ። በጣም ነገሮችን አስቤ የማደርግ ልጅ ነኝ። ከዚህ በፊት በጣም ብዙ ነገር አደረኩ። እንደውር እንደዚህ ቀጥ ብዬ ሲሄድ የነበር ፍቅር ይዞኝ እንጂ ይህን ያክል ማሰብ ማልችል ልጅ ሁኝ አይደለም። ገባ። ሲቀጥል ደግሞ ለአንተ ስላፈቀርኩ ዝቃልኩ ማለት ማንም እየመጣ አፍ ነው ያከፍትብኝም። አሁንም ቢሆን ደግሜ የምነግረ ይህን ቪዲዮም ታይዋለሽ። ማንም ማንም ሰው መጦ መሀላችን ገባሽ ውጭ ጊቢ የሚለኝ ሰው አይደለም። ስለዚህ በቃ አፌ ከፈተ ሰው ጋር መቆየት አይጠበቅብም። ኤፍሬም በቃ ቴንኪዩ በጣም ላደረክልኝ ነገር ሁሉ በጣም አመሰግናለሁ። ማሰብ ከቻች ተረጋግተሽ አስቢ፣ በደንብ ተረጋግተሽ ማሰብ ሰው፣ ነገሮች እንደዚህ አይቀጥሉም። መልካም ሕይወት ይሁንልህ። በቃ ይሄንን ሕይወት መርጣሃል መሰለኝ ሳስበው

በቃ ለሂደን ሲሳይ ደስ ካለ ሀዲስ ቀን ባይ ስንለያይ ይቅርታ በጣም እኔ ሲጀመር እንደዚህ ሊያናገረኝም የመጣ አልመሰለኝም ነበር። በጣም ደጋግሞ ሲደውል እኔ ማርያምን የምር ይቅርታ ሁሉ ሊለኝ ነው የመሰለኝ። ጭራሽ እንደገና ጭራሽ እንደገና ለሷ አስቦ እና ለሷ ተጨንቆ እኔን ይቅርታ ይቅርታ እንድል እና እኔን ሊያስጠነቅቀኝ ነው የመጣው ኤፍሬም። እኔን ሊያስጠነቅቀኝ ነው የመጣው። እና ለካ እንዲህ ነው ዝቅ ማለት ይሄ ነው፣ ለካ ራስን ማስናቅ ማለት ይሄ ነው አሁን የገባኝ እውነት። ለካ ራሳችንን ለራሳችን ክብር እያሳጣን ያለ ነው። ያኔ ራሴን አስከብሬ ቢሆን ኑሮ ያኔ ምንም ይበለኝ እጄን ያገኘት